እና አቡዬ እኔ በጣም ልከኛ ስለሆንኩ ነው። አሁን አንዳንድ ሰው ወይኔ ላይክ ስሜታዊ አደረግናት፣ ላስያዝናት፣ አስለቀስናት፣ ጀግናን ምናምን ሊሉ ይችላል። እኔ ልከኛ ሰው ስለሆንኩ ነው ገባሽ። የሆነ ከውስጥሽ አውጥተሽ አጠገቤ ያሉት ሰዎች ቢሆኑ እንዴት እንደማደርጋቸው። ኤኒዌይስ አንቺ እንድታደርጊልኝ የምፈልገው እኔ እውነት ማለት ነው እቺ ሴትዮ የውሸት አምጥተው እቺ አረንጓዴ የለበሰችው አሁን መሳደብ አልፈልግም ግን በቃ ተናድጄ ማዘር ማዘር በክብር ይነፉ አልኳቸው። ገባሽ ምን ላድርግ? የውሸት ሰው አምጥተው ምን አገባኝ ነው እናቴ ላልሆነ ይረግጣታል አለውኝ። ግን እችን ሴትዮው እንድታፈላልግልኝ ነው በቃ የምፈልገው ገባሽ፣ እንድታፈላልግልኝ። ስለዚህ ሰውን በውሸት እስከ መቼ ነው የሚሄዱት? ሀቢባ ገባሽ፣ አይ ነው ቅናት አለ፣ ምቀኝነት አለ። እኔ ላይቭ ላይ ስገባ ሰው እንደሚይዝባቸው አውቃለሁ። ሰው እንደማዝናና ሰው፣ እኔ ጋር የፈለገ ልዕልት ቢመስሉ እንኳን እኔ ጋር መወዳደር አይችሉም፣ በቃ አትችሉም። ሰው ሰው የሚፈልገው የእናንተን ማማር፣ የእናንተን ሰውነት፣ የእናንተን መኳኳል፣ የእናንተን ማሽቃበጥ አይደለም። ልባችሁን፣ ሰው አቀባበላችሁን፣ ላይ ላይ የምታደርጉትን የምታዝናኑትን ነገር ነው የሚያየው። በጣም ነው የምትቀኑብኝ፣ አስረግጬ የምነግራችሁ ይሄ ቅናት ነው፣ በሽታ ነው። የውሸት የሰው ስሜን ያክል ማጥፋት እኔ ይግኖር አድርጌው ነበር ሀቢባ በቃ ትቼው ነበር፣ ገባሽ። ግን እችን ሴትዮ ሴትዮ አሁን ለምሳሌ ልጅ ይኖራታል፣ እናት ትሆናለች የውሸት ማለት ነው። ጤነኛ ሰው ልትሆን ቸር ታመመች ተራበች እያሉ የሰው ሰው እያመጡ እየለጠፉ ከሚሆን እነዚህ ሰዎች መዋረድ አለባቸው፣ በቃ ሀቢባ ሊበቃ ይገባል። የውሸት እያመጡ ሰውን የሚወነጅሉ ከሆነ እኔ ካልቆምኩ ለራሴ ሀቢባ ማነው የሚቆምልኝ? ኦፍኮርስ፣ የሚወዱኝ የሚወዱኝ የሚወዱኝ ሰዎች አሉ። የሚወዱኝ ሰዎች አሉ። ለኔ የሚቆሙ ሰዎች አሉ። ምናልባት ኤአይም ሰርተው ሊሆን ይችላል። አይዶ ነው፣ አላውቅም። መድሃኒዓለም ነው የሚያውቀው። ገባሽ። አሁን አሁን ላይ ኤአይ ነው ይገባ። ምንም ነገር አልፈልግም። ኤአይም ሰርተው ሊሆኑ ይችላል። ገባሽ። ቀላል ነው። አሁን ሀቢባ እንጂ ሀቢባ የሆነ ነገር አድርጌ በእናትሽ ማምጣት ይቻላል ማምጣት ይቻላል። ይህንን ይሄንን ባረንጓዴ እኔ ደግሞ የምፈልገው ባረንጓዴ ልብስ ያለችውን ኤአይ መሆኑን አጣሩልኝ። አንድ ሁለተኛ ነገር ሀቢባ ቪዲዮ እንድትሰሪልኝ እፈልጋለሁ። እቼ የተባለችው ሴትዮ መምጣት አለባት። አንድ ሁለተኛ ነገር ደግሞ እቺ ነጭ ቅማል ጋ ሄዳ የገባችዋ ሴትዮ ቤቴ ክፍት ነው፣ ትምጣ። እኔ ቤት እንግዲህ ተበድያለሁ ብላለች አይደል? ትምጣ። እኔ ቤት እኔ ቤት አልመጣም ካለች ሀቢባ አንቺ ቤትሽን ክፈችልኝ፣ ትምጣ። ዘር ማንዘሬን ትጠይቅልኛለሽ ላይ ዝም ብሎ እኮ አለም ስሜን ከነስሜ ከነአያቴ ከነ እቻውን የተባለችው ሴትዮ እንግዲህ ካልፈረ በቪዲዮ አልመጣችም እስካሁን። ጀግና ብትሆን የእውነት የተበደለች እናቴ እኔ እናት ሆና ትሆና ቢሆን ኖሮ ትመጣ ነበር። አንደኛ እምነትንም እንትን ብላለች፣ የውሸት በእምነት ሄዳለች። እኔ እናቴ ሙስሊም ናት፣ ገባሽ አቢባ። ማዘሪ እንኳን አይደል ፊቷንም አታዩ፣ ገባሽ። ድሮም ነው የምናገረው ቲክቶክ ላይ የሚያውቁኝ ሰዎች ከሆነ ለአቢባ ከዚህ በፊት ምላንጫ እናቴ አይኗ ብቻ ነው የሚታየው። እንኳን አይደለም ኒቃብ ነው የምትሉት፣ ምንድን ነበር ኒቃብ ነው የምትለብሰው ማዘር የገባሽ። እጃዋን እንኳን ማለት ነው ጓንት ግራብ ነው የምታለው፣ እንኳን ፊቷ ሊታይ ማለት ነው። ሙስሊም ናት አውቃለሁ። ለእነሱ ማሳመንም መሄድም ርቀት አያስፈልገኝም። በዚህ መንገድ የዋሸችዋ ሴትዮ ማለት ነው መምጣት አለባት። አቢባ ለሌላ ጊዜ እንዲ ገንዘብ እየተከፈለ ስንት ስንት ወንጀል ስትሰራ የነበረ ሴትዮናም አለ እ በእኔ ቪዲዮ ተበድያለሁ ብለሻል። ትክፈት ቪዲዮ ትክፈት። ጥያቄን እንድትመልስልኝ የእውነት እናቴ ከሆነች መቼስ የአባቴን ስም ታውቃለች የአያቴን ስም ታውቃለች የአክስቶቼን ስም የአክስቶቼ ልጆች ስም፣ አስራ አራት አመት ማለት አቡ ቀልድ አይደለም። አንድ እናት በ14 አመት ነብስ ነብሳቆች ብዙ ነገር ታውቃለች። ቤት ውስጥ ያለውን ገባሽ፣ አባቴን ስንተኛ ልጅ እንደሆነ ይሄ ሁሉ ነገር መጠየቅን የምፈልገዋለን። ከዛ በኋላ እሷ ትመልስልኝ። ምን አገብቶች ነው ምታወው ማነሻንቱታ የምት መብት ነው። ቪዲዮ ሰራለሁ ነገ አቀካናት ትምጣ ነአቀቃላት ቤታ ሴእእኔ ሊወንጀልበት እኔ ሊወቀስበት ሀቢባ እኮ ለስንቱ ስታደርግ የነበረኝና እንኳን እኔ በመልክ በድምጽ የምታቀኝ ቤት አይደለውኝም። ማንም መንገደኛ እኮ ኮመንት ላይ ላላት የምታደርግ ናት። ተይ የምትሉ ሰዎች ለምንድን ነው የሚተዉ ምስጢራችሁ እንዳይወጣ ጉዳችሁ እንዳይወጣ ሴራችሁ እንዳይወጣ ለምን ሲባል? እኔ ቤታ ያልፈራውት እኮ አለው ባለቤቷ። እኔም ፍለፊትቺ ሴትዮ ነጭቅ ማልቤት የገባችው ሀቢባ እግዚአብሔር ግራ እስኪገባኝ ማለት ነው እናት የሆነ ሰው እኮ የዛን ሰዓት ቪዲዮ ይከፍታል። ለምን ነገ መጣት አለ በቪዲዮ ነገር፣ ለምን ሜካፕ ተቀብታለም የምትመጣው ትኳኳላለች? ምን እስኪ ድራማ ድራማ እየሰሩ ነው። ቤታ ይወልሽ ለምን ታታ ነው። እቺ ሴት መታወቅ አለባት አቢባ፣ ሌላም ሰው በገንዘብ ስንት ሰው ነው የምታጭበረብረው? በቀ መምጣት አለባት ነው የምንፈልገው። እኔ አቡዬ ቪዲዮ ስሪሊ መጀመሪያ ኤ አይ መሆኑን ለኝም ብላለች። ስልክ እንገዛላታለን፣ ስልክ ከሌላት ስልክ የለኝም ብላለች። ገቢ ስልክ እንገዛላታለን፣ ስልክ ከሆነ ችግሯ። በማንስ ፌስቡክ ላይ ሀቢባ፣ ስልክ ከሌላት ፌስቡክ እጠቀማለሁ እኮ ብላለች። ምንድን ነው የምታወው በምረ ሁሌ ማያት ፌስቡክም ተጠቃሚ አይደለሁም። ሀቢባ ፌስቡክንም፣ ፌስቡክ ላይ ሁሌ አያት አለው ብላለች። ፌስቡክ ላይ ሁሌ ካየችኝ ስልክ አላት እንግዲህ በእርግጠኝነት ስልክ ስለሌላ በደወለችበት ስልክ መግባት ትችላለች። በተደወለበት ስልክ ማለት መግባት ትችላለች። እኔ የዚች ሴትዮ ውሸት እኔ ነኝ የማጋልጠው። ትምጣና አቢባቤት ይታ ያንን ነው። እኔ ግዴታ ያች ሴትዮ ቤት ነው የምመጣው። አልፈልግም አቢባቤት ብትል ውሸት ነው። ለምን እናት ሆነች እናት እናት ከሆነች፣ የትኛውን ቤት ትገባለች? የትኛውን ቤት ትገባለች? እናት ከሆነች የትኛውን ቤት ሀቢባን ቤት ይሁን፣ ጅኒም ጋነም የሚውን እኔ ለማውራት፣ የትኛውን ቤት ትገባለች? ነገ ስለማውቀው ነው። ሀቡም እንደሚል ሀቢባ ቤት አልገባም። እኔ እዚህ ነው እዚህ እንትና ናት ያገኘችኝ። እንትናል የሚባል የለም። የትኛውን ጮሮሮ ገደል እንኳን ብገባ እኔ ለእኔ ነው። አይደለ እውነት ልጇ ናት፣ አይረተባለችው ለእኔ ስትል ትመጣታለች። ያንን ነው ምለው ሀቡ በጣም ስለተናገርኩ፣ እናት ምን ችግር ነው? ቤታ እናት ለልጇ ምንም ትሆናለች። እናት ለልጇ የትም ትሄዳለች። እናት ለልጇ ለማዳን ከቤት እንኳን ትሄዳለች። እናት ለልጇ የትም ቦታ ትሄዳለች። እውነት እናት ምን ካለች ህንጣ ቪዲዮ አብርታ ታናገር። ግን እናንተ ለመወደድ እናንተ ለመወደድ ቤታ ማስጠላት አይቀርባችሁ። እናንተ እንድትወደዱ ቤታ መጠላት የለባትም። ቤታ ሳትጠላ እናንተ በራሳችሁ ነገር መጥታችሁ መወደድ ትችላላችሁ። ገባችሁ። ከነልዩነታችን ልዩነታችን መዋደድ መከባበር እንችላለን። እቺ ልጅ አንድ ሆና ብቻዋን እናንተ በግሩፕ ሆናችሁ ይሄን ያህል ማጥቃት ከዛም አልፋችሁ ከሚዲያው ነገር አልፋችሁ ፐርሰናል ላይፍ ቤተሰቦቿን፣ ዘርማን ዘሯን ለማጣራት መጎርጎር መሄድ በጣም አሳፋሪ አጸያፊ ነገር ነው። ስትገጥሙ ደግሞ ፊት ለፊት ባለው ነገር አንድ ለአንድ ሆናችሁ ግጠሙ። ምንድን ነው በግሩፕ? በጣም ይደብራል። ይሄ የፈሪ ስራ ነው። አንድን ሰው በግሩፕ ሆኖ እንደ ማጥቃት የሚያስጠላ የሚያሳፍር ነገር የለም። አንድን ሰው ስትገጥሙ አንድ ለአንድ ግጠሙ። በጉሩፕ እኔ ኳቡ ይሄ ይሄ የሚሰበሰቡ ምናምን እንዳልቻሉ እኮ አውቃለሁ። ዘጠኝ ናቸው። እዚህ ቲክቶክ ላይ ቀን ከሌሊት ስለኔ የሚያወሩ የኔን ጥላቻ የኔን አውቃቸዋለሁ። ዘጠኝ ናቸው ሲቆጠሩ። ዘጠኙም ደጋፊ አላቸው። የዘጠኙም ደጋፊ ነው የማነቃነቅ አልቻሉ። ምንድን ነው ያደረጉት አሁን? የውሸት ቤተሰብ ምናምን እንኳን እኔ አይደለም ለቤተሰብ ለአንድ ውሻና እንስሳ ማሳድግ ነኝ። ሀቡ ገባሽ። እንኳን እኔ ጭካኔ እንዴ ለማንም ለማንም እዚህ ቲክቶክ ላይ ለማንም አይደል እንዴ እንትን የምለው ማንንም እንኳን በፊት እንኳን በፊታቸው እንኳን ማላቃቸው መተው ቴክስት እንኳን አድርገው ቤት ታርጂን ሲሉ አካውንት ተቀብዬ እኮ የምሰጥ ነው የማላቃቸውን ሰዎች ማለት ነው። እንኳን አይደለም እኔ ለገንዘብ ልሳሰጥ፣ ግን ይሄንን ትቼው ነበር። ሀቡ ማርያምን ነው የምልሽ፣ ትቼው በቃ ዝም ብዬ ነበር። ግን ለምን እነዚህ ሰዎች መዋረድ አለባቸው? የውሸት መዋረድ የውሸትን የሰውን ስም ሲያጠፉ፣ ለምንድን ነው ይህን ያክል ሰው ዝም ያላቸው? ጠያቂ የለም ወይ? ከዚህ በፊት አቡ የሆን ነገር በስሜ ሲያጠፉ፣ ኦኬ፣ ያለ ማረጃ ያለ መረጃ አጠፉ፣ ይቶክ ይሁንላቸው ይያልፈን በእንደዚህ አይነት ነገር። ግን ሲገባ ግን የውሸት ቤተሰብ ምናምን ተብሎ ሲገባ ግን ዝም ብዬ ቁጭ ብዬ ማየት የለብኝም በቃ። ህዝቡም ጠያቂ መሆን አለበት። እና እኮ ነው ወዲያው እዛው በቪዲዮ ትውጣ፣ ገባሻር ያመጣጫትም ሰው ሴትዮ ስልክ ይላትም ከተባለ ትግዛላት ሷር ልጅ አመጣቻ ገዝታላ ታስገባት። ትክክል፣ በቪዲዮ መውጣት አለባት። ህዝቡ ለታው ማወቅ አለበት። እንደዛ የሚሉሽ ማለት ነው። ፔጃቸው ገብተሽ ብታይ ቤት እናቷን አልረዳችም ብለው የውሸት ፎቶ የሚለጥፉ ሰዎች ናቸው። አንደኛ ሰዎች ናቸው። ለምን የእኔን እውነት እንዲወጣ አይፈልጉም? እኔን እንደዚህ የተደባበቀ የተደባበሰ የውሸት ስም እየጠፋ እንዲሄድ ነው የሚፈልጉት። እኔ በነገራችን ላይ ሞድቅ ሰው አይደለሁም፣ ክፋት ውስጥ የለኝም። ሰውን ለማጥፋት እንቅልፍ ቁጭ ብያ አጥቼ ማን ማንም የሚስጦር አሁን ስለ እሷ ስለ እሷ ሁንቺ እናቷ መጣች አሉት ማለት ነው። ስለ ልጇ ስለ ልጇ ፎቶ ስለ ባሏ ማአት ጉድ ነው። አቢባ አንቺ እንዲካረገች ብለው የጎረቤቷ ዘርዝረ ያመጡት እኔ ያ ነገር ላይ አልገባም። ገባሽ አይደል? ያ ነገር ያልገባ ክርስቶስን አግባ። ሰዎች የሚያስቡት ምን ተቀያለሽ? የሰውን ጉድ እናወጣለን ሲሉ የራሳቸውን የሚወጣ የማይመስላቸውን ወዲያው ነው። አንቺን አንቺ ላይ ከደረሰችማ ብለው ጎረቤቷ እንደዚህ እንደዚህ እንደዚህ ታሪኳን ሲዘረዝሩልኝ የነበሩት ማለት ነው። ለኔ ምንም የሚጠቅመኝ ነገር የለም። እኔ ግን እንደዚህ አይነት በውሸት ነገም ጠያቂ ጠያቂ መሆን አለባቸው፣ በቃ ከባሻር አይደለም ምንድን ነው? ማናቸው ምንድን ነው ተብሎ ማናቸው ያሳያል። ወይታ ላንቺ የነሱ ፐርሰናል ኢንፎርሜሽን የነሱ የቤተሰብ ጉዳይ የግድ ጉዳይ ጓዳቸው፣ ገበናቸው መጥቶልሽ አላወጣም ማለትሽ ይሄ ያንቺን ጨዋነት ያሳያል። ጨዋ ሰው እዚህ ፊት ለፊት ባለው ነገር ነው ከአንቺ ጋር ፋይት የሚያደርገው ገባሽ። እኔና አንቺ ብነካና እዚህ ጋር ፊት ለፊት ባለው ነገር ነው መነጋገር ያለበት። ዘልቀው ወደ ባለቤቱ ወደ ልጆቹ ወደ እናቱ ወደ አባቱ ነውር ነው አሳፋሪ ነው። ለዩ ነገር በመንጆ ተቀልሽ አቢባ ሰው ለመፈመስ ወንበር ነው ለመቀመጥ የሚጋጋጠው ማለት ነው። እኔ እዚህ ስመጣ ሀቢባ ዝም ብዬ አይደለም እኔ እዚህ እዚህ ላይ አየሽ። ዝም ብሎ አይደለም፣ ዘጠኝ ሺ ሰው የሚያይኝ ፀጥ ብሎ አይደለም። ከምንም ተነስቼ ዝም ብዬ አይደለም፣ ከስር ተነስቼ ነው አቢባ እዚህ የደረስኩት። የፈለገ ሰው ምን ላይ ደረስሽ ሊልሽ ይችላል። አሁን ያለውበት ላይ ከአንድ ፎሎ ተነስቼ ነው እዚህ የመጣሁት። ቀልዳ አይደለም አቢባ እኔ የተሰደብኩኝ እኔም እየተሳደብኩኝ። ሰውዬ ጠላሽ ገብቶሻል አይደለ? ዘረሽ እየተነጠቀ ማንነትሽ ሽ እየተነጠቀ በመልክሽ እየተሰደብኩኝ በሰውነት እየተሰደብኩኝ፣ ቤተሰቦች አባት ያልቀረ እህቶች ያልቀሩ ዘር ማን ዘር እየተሰደበ እዚህ አሁን ያለውበላ ያለው እኔ ቤታ። ማንም ይሄን ማንም በቀላል የሚያመጡ አይደለም። የሰው ፍቅር በቀላል የምታመጫው አይደለም። ፎሎ በቀላል የምታመጫው አይደለም። እይታ በቀላል የምታመጫው አይደለም። ኢቭን ሰው ሰፖርት የሚያደርግሽ፣ እጁን ዘርግቶ ጊፍት የሚሰጥሽ በቀላል አይደለም ሀቢባ። ይሄ ሁሉ ጥሬ እዚህ ጋር መጥቼ ማንም በኔ ሲፈምስ ቁጭ ብያ ላይም ነው ገባሻ፣ በ በቃ ቁጭ ብዬ ላይ በቃ ላይ። ለምን ራሳቸው ኮ መፈመስ ከፈለጉ ማንነታቸውን ይዘው መምጣት አለባቸው። ሁል ጊዜ እኔ የምላቸው ምንድነው አሁን አንዳንድ ሰዎች በሰው ፈመሱ ያንንም ፍምስና ይዘውት ይቀጥላሉ ወይ ነው፣ ለህዝቡ ምንድነው የሚያቀርቡለን? ስምንት ሰዓት ሙሉ ቁጭ ብዬ እዚህ ጋር ኮ ሳወራ የኔን ያህል ኮ ኢነርጂ የላቸውም። ወጥ ይሀብ ትንሽ አወሩና ወይ ታርታብ አንድ አበባ ብለ ቁጭ ነው ሲሉ የሚሉ ኢነርጂ የላቸው። ያ ተሰጦ መሰጠት አለብን። በራስሽ የምትመጪውና በሰው የምታገኙ አንድ ሊሆን አይችልም። በቃ ይህንን ነው የምነግራችሁ። እኔ መለፍለፍሱ የመለፍለፍሱ ሲዞኝ አለለም አቦ። ግን እዚህ እስክመጣሁ ድረስ እስክሪኑ ላይ እስከተቀመጥኩኝ ድረስ ሰው ምንድን ነው የሚፈልገው? ሰው ምንድን ነው የሚያስደስተው? ገብቶች አላር። እነሱ ሰፖርት የሚያደርጉኝ ሰዎች ዝም ብሎ አይደለም ሰፖርት የሚያደርጉ ወይ ቁጭ ብለው እኔ መሆናን ይዛ አይደለም መልኬን እያዩ ምናምን የሚቀመጡ ስለማዝናናቸው፣ ስለምንስቅ፣ ስለምንጫወት ነው ፈታ ስለማረጋቸው ሁሉም እዚህ የሚመጡት ነው። ሌላ ምንም ነገር የለኝም እኮ